በስመአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሰናይ ገሪሆሙ ለእለይ ዜነው ዜና ሰናይ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው የሐዋርያው የቅዱስ ጳውሎስ መልእክት ለሮሜ ምእመናን የተጻፈ ምዕራፍ አስር ቁጥር 15 የተወደዳችሁና የተከበራችሁ የሀገረ ስብከታችን ኦርቶዶክሳውያን ምእመናንና ካህናት እንዲሁም የሀገረ ስብከታችን የመንፈሳዊ አገልግሎት ደጋፊዎች ኦርቶዶክሳውያን በሙሉ ዛሬ አንድ ነገር በሀገረ ስብከታችን ስም ላሳስባችሁ እወዳለሁ ቤተ ክርስቲያን በክርስቶስ ደም የተመሰረተች በትምህርተ ሐዋርያት የጸናች አንዲትና ቅድስት ናት የተመሰረተችበት ዋናው ዓላማም የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ለዓለም ሁሉ መስበክና ምዕመናን በስርዓተ አምልኮ በማሳተፍ ምስጢራትን እንዲሳተፉ ማድረግ ነው። ይህንንም ዓላማዋን ዘመናት በሚያመጧቸው ዘመናዊ ዘዴዎችና ሁኔታዎች በመጠቀም ለዓለሙ ሁሉ ተሰርጻለች። ሃይማኖት እንደ አባቶቻችን፣ ጥበብ እንደ ዘመናችን እንዲሉ አበው ቤተክርስቲያን አገልግሎቷን ሊያስፋፉ የሚችሉ አማራጮችን በመጠቀም ረገድ ፈርቀዳጅ ናት። ላብነትም ያህል በመጀመሪያ የክርስትና ዘመን የቅዱሳንን ንግግሮች በቃልና በስዕል በመጠቀም በዋሻ ውስጥ አስተምራለች። ቆዳ ፍቃ ብራና ዳምጣ ቀለም በጥብጣ ወንጌልና መጻሕፍትን በመጻፍ ለትውልድ በማስተላለፍ የቀደማት የለም። የወረቀት ሕትመት ሥራ ሲጀመርም የተጀመረው በመጽሐፍ ቅዱስ ሕትመት ነው። በሀገራችን የሬዲዮ ስርጭት አገልግሎት ሲጀመርም ቤተ ክርስቲያን ንቁ የሆነ ተሳትፎ ነበር። ሀገረ ስብከታችንም የጉራጌ ሀገረ ስብከት የሚዲያ አገልግሎትን ከሚፈልግበት ዋነኛው ምክንያት መንፈሳዊ ትምህርትና እውቀትን ለማስተላለፍ፣ ታሪካዊና ጥንታዊ ገዳማቶቻችንን ለመላው ዓለም ለማስተዋወቅ ምእመኑ በራሱ ቋንቋ እንዲገለገል እና በተለያዩ አካባቢዎች ተበታትነው ነው ቤተ ክርስቲያንን እያገለገሉ ያሉ የሀገረ ስብከቱ ተወላጅ አገልጋዮችም ባሉበት ሆነው ሕዝባቸውን እንዲያገለግሉ ዕድል የሚፈጥር በመሆኑና በጥቅሉ መንፈሳዊ እና ማህበራዊ እንቅስቃሴዎቻችንን በሚመለከት መረጃ ለማስተላለፍ ነው። ቤተ ክርስቲያን እንደ ተቋም፣ መምህራን እንዳገልጋይ የህዝብ ግንኙነት ዘዴዎችን በመጠቀም መንፈሳዊ እሴቶችን ለምእመናን ማቅረብ፣ በመረጃ ክፍተት ምክንያት በቤተ ክርስቲያን የወንጌል አገልግሎት ላይ የሚፈጠሩ እንቅፋቶችን መከላከል ይጠበቅባቸዋል። በመሆኑም በሀገር ውስጥና በመላው ዓለም ያላችሁ የሀገረ ስብከታችንና ሌሎቹም ኢትዮጵያውያን ኦርቶዶክሳውያን ሁላችሁ ይህንን የጉራጌ ሀገረ ስብከት ሚዲያን ለማጠናከር ለምናደርገው ርብርብ እናንተም የቤተ ክርስቲያናችን ልጆች በገንዘባችሁ በእውቀታችሁና በቁሳቁስ እገዛ በማድረግ ከጎናችን በመቆም መንፈሳዊ ግዴታችሁን እንድትወጡና በዚህ የተቀደሰ ተግባር አሻራችሁን እንድታኖሩ አባታዊ ጥሪን አስተላልፋለሁ። እግዚአብሔር ኢትዮጵያ ሀገራችንን ይባርክልን፣ ኦርቶዶክስ ተዋሕዶ እምነታችንን ይጠብቅልን። ወስብሐት ለእግዚአብሔር።